ላላ ቡራዬ ካሜራ የለም ብሎ ሀይሚዬን ከንፈሯን ሊገመች ሲል ምን ሊገለጭ ሲል ገልጭጫታል እንጂ ከገለጭጭ በኋላ ከንፈሯን ቀና ሲል ካሜራ ከዛ ቆርጣ አድርጋ አወጡት። ካሜራ የለም ብሎ ነበረ። ቡራ እንደዚህ ነው እንዴ? በጣም ትወዳት እንዴ? ያኔ ፍየል ከመድረፏ ቅጠል መቀንጠሷ ድረሰ ከማለቱ ልጅቶ ላይ የተከመረባት እና ወይ ቡራ፣ ፎንቃ ውስጥ ናችሁ። ሁሉ አስጠቃቀፍ አስተቃቀፍ፣ አሳሳም ኦሮ ይለያል። እነዚህ ልጆች ፎንቃ እየገባላችሁ ነው። ኦላላ ሮማንቲክ! እነዚህ ልጆች ባሰባቸው ጋር ቀለበት ከታሰረ በኋላ በጣም ሮማንቲክ ጨምረዋል። ኦ ማይ ጋድ፣ ጌታ ሆይ፣ እስኪ ሆደ ቻለ ቻለው ቻለው። አሁን እነዚህ ልጆች እንደዚህ ሮማንቲክ እየሰሩ አስባችሁታል? እኔ ሳህን እያጠብኩ ማለት ነው። እኔ ራሱ መሄድ አማረኝ፣ በቃ ስራውን ትቼ ሄጄ ቺክ ምናምን መጥበስ፣ ፍቅረኛ መያዝ ምናምን አማረኝ፣ በቃ በእነዚህ ልጆች የተነሳ አረ፣ በህግ አምላክ፣ እንደው በህግ አምላክ፣ እኔ ኮ ስራዬን ትቼው ዴር ነው በቃ። ደግሞ ሄጄ ችግሩ እኮ እንደዚ አይነት ሮማንቲክ የሆነ ፍቅረኛ ላይኖረኝ ይችላል። ዝም ብሎ በጥፊ በጫማ ጥፊ እየወለወለ ይሆናል እኮ የሚያኖረኝና ኦ ማይ ጋድ፣ ሴንሴቲቭ ነው እናንተ ልጆች፣ እንዲ ምንድነው እንደዚህ ሮማንቲክ መሆን አ በለው፣ አስተቃቀፍ በለው፣ አሳሳም በለው በለው። ኦ ማይ ጉድነስ በጣም በጣም ደስ ይላል፣ የምር የኔ ውዶች እንኳን ደህና መጣችሁ የኔ ማሮች፣ የኔ ፍቅሮች፣ በጣም ነው ደስ ያለኝ እንደዚህ ፍልቅልቅ ብላችሁ ስለመጣችሁ። ሲቃጥል ደግሞ ሀይሚዬ አውላላ፣ አንቺ እኮ በቀስ ትለያለሽ፣ የምር ትለያለሽ የኔ ቆንጆ። የወርቅ ሰዓት ሰጠችው፣ አውላላ የኔ ውድ፣ በጣም ደስ ይላል። ለብሩክ ብሩክ የወርቅ ሰዓት ሰጠችው። ከዛ የሰርጉ ቀን ተቆረጠ። ሰርጋቸው ደግሞ ፓሪስ ነው አሉ። ፓሪስ ደግሞ እናንተ ዱባይ ያታረጉትም እንዲ ቀማሞች መተው እንደና አብረሽ እንዲደግ አአ አይፈልጉም አይፈልጉም። የነ አብረሽ ሰርግ ጊዜ ማለት ነው። አንዷ አረ ቡሩክ ያውን በጎቹ ሰላሳ ሁለት ሴቶች ሄደው ሰርጉ ነው። እንኳን ዱባይ ያላልክ ፓሪስ፣ ፓሪስ አይመጡም። በጎቹ አይመጡም። ዋና ዋና እና ማለት ነው። አንዷ የነ አብረሽ ሰርግ ጊዜ አንዷ በግ ዝም ብለሽ ካሜራው ላይ ተገትራ እንዴት እነሱን እናያቸው? ግትር ለመታየት ማለት ነው። አንድስ የሚያክል መጓዦ የሆነ ቀሚስ ለብሳልሻለች። ከዛ በኋላ ካሜራ ላይ ተገትራ ዝም ብላ ቦርጩ አንድስ ነው የሚያክለው። ጡቷ ዝም ብሎ ወርዱ እንደጋት እየተንሰላ፣ ያን ፈርቶ ነው እኮ እዚህ አልመጣም ያለውና አንዳንድ ከብት ስላሉ እነሱ ይረብሿቸዋል። እዚህ ባትመጡ ይሻላቸው። እውነቴን እዚህ ብትመጡ አስባችሁታል። ደግሞ ሚዜንን ብለው ተቀባብተው ደ ቡራን አቅፈን ካልተኛን የሚሉ ስላሉ ብዙ አፍቃሪዎች ስላሉ ይጠለፍብሻል ሀይሚ። የዘሹ እንዳመጭ እሱ ልጅ እዚህ ማለት ነው። ዘሹ እንዳመጭ አበቃ። የሀይሚ አፍቃሪዎች ዱባይ ብዙ የሚሄዱም ኢትዮጵያ ናቸው። የቡራ ግን የዱባይ የማዲያም ቁመሞች ምናምኖች ፎንቃ ሳይኖርባቸው አይቀርም። እንግዲህ ይኖራሉ ብዬ ነው፣ በግምት ነው እንግዲህ ም እዚህ ነው ያለሁት ግን እኔ አድናቂያቸው ነኝ። ሰርጋቸው ጋር ብገኝ በጣም ደስ ይለኛል። በነገራችን ላይ ግን ማለት ነው በጣም ፌመስ የሆኑ ምናምን እወዳቸዋለሁ ምናምን፣ ግን በጭራሽ ማግኘት አልፈልግም። ምክንያቱም እኔ ልኬን አውቃለሁ። አሁን በጣም ፌመስ የሆነ ሰው እኔ እናንተ ተወዱታላችሁ፣ ታከብሩታላችሁ፣ ግን ደውላችሁ ላገኘ ብትሉት አይመጣላችሁም። ቢያገኛችሁ ራሱ እሱ አያውቃችሁም። ከነ መፈጠራችሁ የምታሽቃብጡ ሰዎች እዛ ሄደን እንደዚህ ያደርጉና ብላችሁ እንዳታስቡ፣ አያውቋችሁም። ከየት አውቋቸው ያገኟቸዋል እንጂ እኔ እንዲሁ መውደድ ነው እንጂ ማግኘት ምናምን ብዙም አልፈልግም። በቃ ከኔ ኩዮች ጋር ነው መሆን የምፈልገው። በቃ በደረጃዬ ማለት ነው እንጂ እነሱ በጣም ብዙ ሰው የሚያውቃቸው፣ እኔ ደግሞ ከነሱ ጋር አብሬ መንጠልጠል አይመቸኝም። በቃ በልኬ ማደር ደስ ይለኛል። እና ኢትዮጵያ ስሄድ እራሱ ደውዬ ማግኘት እችል ነበረ መደወል ምናምን፣ ግን ያልፈለግኩም እንደዛ ማለት ነው። በቃ ምን ይሰራልኛል እነሱን አግኝቼ? ምን ምን ምን በቃ እንደዛ ብዬ ነው። እሺ የኔ ውዶች እና ላችሁ በወደ ዛሬው ሀሳባችን ስንመለስ ደህና ውላችኋል አይደል? ደህና ናችሁ አላችሁ ጤና ምናምን በጣም ደስ ይላል። እና ሀይሚዬ ማለት ነው የኔ ቅመም ኦ ማይ ጋድ፣ ለካ ተመንት ደፋ ቀና እያልሽ ነው የቀረሽው። አንቺ ጠፍተሽ ነው ብሩኬ። እኔ እኮ እንደዛ ቁዝም ቁዝም ዝም ብሎ ፖስት ሲያደርግ ምን ተፈጠረ ብዬላችሁ ቁጭ ከዛ ሳትሉ ብዙ ልጆች ግን ጥርጣሬያችሁ ልክ ነበር። መኝታ ክፍል ገብታ ነው ተኝታ ናፍቀው ነው ብላ እውነት ነው። ለካ ሱቅ ሄዳ ነው የናፈቀችው እስከምትመለስ። ላላ አይ ቡራ በጣም እንደምትወዳት እኮ አየን። ዛሬ እኮ ካሜራ የለም ብሎ ሄዶ ከንፈሯ ሊገለጭ ጫ ሲል ቀና ሲል ካሜራ ል እንደውም ቆርጦታል ማለኝ። ኧረ ፎንቃ ፎንቃ የሌለን የገባላችሁ እናንተ ኦ ማይ ጋድ፣ በጣም ደስ ይላል። እናላችሁ ሀይሚዬ፣ የኔ ውድ፣ የኔ ቆንጆ ለብሩክ እንግዲህ ስጦታ ሰጥተዋለች ማለት ነው። ያው እንግዲህ ብዙዎቻችሁ ከእሱ ጋር ልትወዳደር ምናምናምን ልትሉ ትችላላችሁ። ግን ከአሁን በፊት ብዙ ጊዜ አስባው እንደነበረ ምናምን ተናግራለች። እንግዲህ ለቡራ ይገባሃል፣ ከዚህም በላይ ማለት ነው። ምርጥ ሰውነ እንግዲህ ሙሉ ወርቅ ነው ለሀይሚዬ እየሰጣት ታውቃላችሁ። የአንገት፣ የጆሮ፣ የጣት ምናምን ሰ። ለብሩ ኬም፣ ይሄ ያንስበታል እንጂ አይበዛበትም። እና ግን ሀይሚዬ እንደው አድርገሽ አድርገሽ እንደ ረስተሽው መኪና ውስጥ ሽር ሽር አታያለሽ የወርቅ ሰዓቱን ረስተሽ ዋናውን ነገር፣ አይ ስታመላልሽ ዋልሽ። ለማንኛውም ሄዳችሁ እዛ ቦታ ምናምን ስትዝናኑ አይተን ቢሆን በጣም ደስ ይበል ነበር፣ ግን መንገድ ላይ ተመልሳችሁ ቤት ውስጥ ጀምራችሁ ቤት ውስጥ ጨርሳችሁትና ለማንኛውም የሚመቻችሁ በጣም ነው ደስ የሚለው። ምናምን በቃ ሮማንቲካችሁ ምናምናችሁ ደስ ብሎናል። ሲቀጥል እየሰርጋችሁን ነገር አሁ ቀጥሉበት። የሰርጉ ቀን ሊቆረጥ ነው ጋይስ። አሁን ቀለበት አስራል የሰርግ ቀን ሊቆረጥ ነው። እሺ አሁንስ ምን ልትሉ ነው? ምን ልትሉ ነው ጋይስ? ምን ልትሉ ነው? የሰርግ ቀን ሊቆረጥ ነው። ብሩኬል ያገባት ነው ደግሞ ፓሪስ ነው የሚወስዳት። ፓሪስ ኦ ላላ፣ እዛ ትልቅ ያለበት ሀገር እና ውስጥ ሊሆነ ሀይሚዬን በቤሎ የሚያገባት አይገርማችሁም? በጣም የሚገርም ነገር እኮ ነው። አይ አያገባትም ስትሉ፣ ጭራሽ ከሀገር ውጭ ሊያዝናናት ነው። ምክር፣ አይ ይህ ትልቅ በሽታ ነው። እና ሀይሚዬ፣ ከዚህም በላይ ይገባሻል። ብሩኬ እንግዲህ ገና ያበሽቃችኋል ያበሻሽቃችኋል እና ከሀይሚ ጋር ልጆቹ ረጅም ርቀት የሚሄዱ ናቸው፣ ሳያቸው ማለት ነው። እና ሊያፈጣጥኑት ነው፣ ፈጠን ፈጠን ፈጠን ሊያደርጉት ነው። እና ሌላኛው ደግሞ አዲሱ ነገር ብሩኬ ከዛ ቤት ወጥቷል። በጣም ደስ ይላል። ደስ ይላል። የምር ቀለበት አስሮላት ከዛ ብቻው መኖሩ ከዛ በኋላ ሽማግሌ ተልኮ ምናምን እንዲጋቡ ይሁን። እኔም እንደዛ ነው የምፈልገው፣ እና እንደዛ በመሆኑ በጣም ደስ ብሎኛል። የኔ ውዶች፣ ከዚህም በላይ ፍቅራችሁን ያጽናላችሁ፣ አሜን በሉ። ያበርክትላችሁ፣ አዊ ይጨምርላችሁ፣ ይጨማምርላችሁ፣ ምቀኛ ሸርኛ ከእናንተ ጋር ያርቅላችሁ። እንደኛ በምን እንዝናናለን? አሁን እነሱ ከሌሉ፣ አሁን ይህን የመሰለ ሮማንቲክ ሰላማዊ ረጋ ሰከን ያለ ከሳቅ ጋር አዋስተው እኮ ነው የሚያቀርቡልን። በዛ ላይ ሳቃቸው ፈገግታቸው እንዲደስ እንደሚል ቀልዳቸው አይናናቁ ምን አይሉ በቃ ተከባብረው ምናምን፣ ወይኔ ደስ ነው እኮ የሚሉት የምር። መጀመሪያ አካባቢ ነበር እንደውም እየተሰዳደቡ ምናምን፣ ነፃነት ይዟቸው እየተመታቱ፣ ጸጉሯን ቡራ እየነካ ከዛ በላ እየተስተካከሉ፣ አያችሁ እድገታቸው እንዴት እንደጨመረ እየተስተካከሉ እየተስተካከሉ አሁን ግን በጣም የሚዋደዱ በቃ አሁን ታየት አሁን የሚነፋፈቁ በጣም ምርጥ ጥንዶች ሆነዋል ማለት ነው። እና መከባበራቸው ቪዲዮ ሲሰሩ ሳቃቸው፣ ፈገግታቸው፣ ደስታቸው ምናምን ወይ እኔ ራሱ ማግባት አማረኝ። እናንተ ማግባት አማረኝ። እንዲህ ለእኔ ስለምን ይቅርብኝ? ለምን ይቅርብኝ? እንደዚህ አይነት ሮማንቲክ እያየው፣ እኔስ ምን በወጣኝ እናቴ። ሂጅ ኢትዮጵያ አንዱን አግብቼ እንደዚህ ሮማንቲክ ላድርግ እያልኩ ነው። ሀሳቤን ቀየርኩ። አሁን እነዚህ ልጆች ሳይ በቃ ሀሳቤን ቅሪር እያረኩት ነው እና ሁላችሁ ምን ታስባላችሁ ቅመሞች? ይሄ እንደነ ይሄን ሮማንቲክ እያያችሁ ምን እያሰባችሁ ነው? ፌስቡክ ላይ ቼክ እየፈለጋችሁ ነው ወይስ ደግሞ ሀገር ገብታችሁ ልትፈልጉ አሰባችሁ? ኛ በአለም ያመጣልን ፌስቡክ ነው። አብዛኞቻችሁ ፌስቡክ ትጀና ጀናላችሁ አይደል? ምሽታችሁ እዛው ነው። ሱስ እናቃለን። እና በጣም ነበር ደስ የሚለው የዛሬው ቪዲዮአቸው እንግዲህ የጠፉበት ምንም አይነት ምክንያት እንደሌለ ዛሬ እንግዲህ አይታችኋል። እንደማይጣሉ ነግሬያችኋለሁ። በቃ እንዳልተጣሉ ብዙ ነገር ማየት ትችላላችሁና በጣም ደስ ብሎኛል፣ እንደዚህ በሰላማዊ መንገድ ስለመጣችሁ። እኔ እኮ ክው ነው ያልኩት። ክው በቀንዴ ደስታችን ሳንጨርሰው ምን መጣ ምን መጣ ብዬ ማለት ነው ምን መጣ ብዬ ድንጉጥ ነበር ያልኩት። ሰውነቴ ስርትር ነበር ያለው። ግን ደግሞ እንዳሰብነው ሳይሆን እንዳላሰብነው ነው የሆነ። በጣም ደስ የሚል ቪዲዮ ነው የሰሩልን ምናምን፣ ስጦታውም ደስ ይላል። እና ብዙዎቻችሁ እንግዲህ ሀይሚ ብድር መለሳ ነው እንዴ ከሱ ጋር ፉክክር ነው እንዴ ማለታችሁ አይቀርም። መብቷ ነው መብቷ ነው መብቷ ነው። እንደ ምንድን ነው? ይህንም ደግሞ ፌክ ነው በሉ መቼስ፣ የምትሉት አታጡ። ፌክ ነው ፌክ ነው የሰጠችው፣ ምን ያገባችሁ ፌክ ቢሆን ራሷ። አትጨናነቁ። ማያስጨንቃችሁ ነገር ትጨነቃላችሁ ና